ድንች ሁለት መቶ ብር፣ ድንች ቲማቲም መቶ ብር፣ ቲማቲም አራት መቶ ብር፣ መቶ ብር፣ ነጭ ሽንኩርት መቶ ብር፣ ነጭ ሽንኩርት ቃሪያ ሀምሳ ብር። ምንድን ነው? ሰርግ አለ? ቃሪያ ሀያ ብር፣ ሀያ ብር

ታዲያ እንድትኖር እኮ ነው ሄደሽ የሚበሉትን አምጭላቸው ይተባሉ። እስክሮሉን እንደ አንቺ ኑሮሽ ልጆችሽ ምን ይብሉ ልጆችሽ የምትኖርላቸው እስካሁን አርባ ዓመት እያመጣው እያበላው እኮ ችግሩ ምንድን ነው? ትልቅ ችግር አለ እኔ ጋር። እኔ ምንድን ነው አንተ ዛሬ ህዝብ የሚበዛበት ነው የያዘበት ቀን። ምን ነገር አለ? የሆነ ነገር አለ መሰለኝ። የቅዳሜ ቀን ሰው ስለሚበዛ አይመችሽም። ስትጠይቅ መልስ ስትመልስ ደግሞ መልስ አዳምጥ። ችግር ብነግር አንተ መፍትሄ ታመጣለህ። የሁኔታችን ችግር መወያየት የለብንም ወደ መፍትሄ ፍለጋ መወያየት ነው። ሂድና ማለት ነው እዚህ እንትኖች ጋር ፌዴራሎች ጋር የሚቆሙት ቁጭ የሚሉት የለም ሱቁ ፊት ለፊት እንዲጥፍ የምንልበት ከዛ ላይ ሂድና፣ የሰማይ ስባር የሰማይ ችግር ምንድን ነው ችግርሽ?

ከየት ነው የምትመጭ? ምንድን ነው ምን? ሲቪት ይወጥርሻል? ለምን አትናገሪ? አንቺ አጭር፣ አንቺ ወደ ሄድሽ